ሰላም ዴናችሁ ዶክተር ዲጄ ኤስ ዲና ካራን በእግዚአብሔር የተመረጡ ሰው ከኢየሱስ ክርስቶስ ጋር ባደረጉት ጥልቅ መንፈሳዊ ጉዞ እና በኃይለኛ የሰማይ ራእዮቻቸው የታወቁ አሁን ልትሰሙት የተዘጋጃችሁት የመጀመሪያው የሰማይ ገጠመኝ ነው። የእግዚአብሔር መንፈስ ከዚህ ዓለም አሻግሮ አንስቶ ወደ አብና ወልድ የከበረ መገኘት የወሰደበት ቅጽበት ይህ ታሪክ የመለኮታዊ ፍቅርን በአድናቆትና በክብር እንዲሁም በመንፈስ ቅዱስ ጦታዎች የተሞላ ሕይወት መጀመርን የሚተርክ ሕያው ምስክርነት ነው። የመጀመሪያ የሰማይ ጉብኝቴ መንፈስ ቅዱስ ከተቀበልኩና ጌታን ካየሁ በኋላ አንድ አስደናቂ ነገር በውስጤ መከሰት ጀመረ። አንድ ቀን አባቴና አንዳንድ የቤተ ክርስቲያን ዲያቆናት የሞት አፋፍ ላይ ለደረሰ አንድ ወጣት ሊጸልዩ ሄዱ። ሁለቱም ኩላሊቶቹ ከጥቅም ውጭ ሆነዋል። እግዚአብሔር በሕይወቴ ምን ሊጀምር እንደሆነ ሳላውቅ አብሬያቸው ሄድኩ። ያንን ወጣት ስመለከት በልቤ ያለቀስኩ፣ እግዚአብሔር ሲያስነሳው ማየት ጓጓሁ። የእምነትን ጸሎት መጸለይ ፈለግኩ ግን አልቻልኩም። እምነቴ በቂ አልነበረም። ወደ ቤት ሄድኩኝና በጌታ ፊት አለቀስኩ። ጌታ ሆይ፣ የእምነትን ጸሎት ለምን መጸለይ አልቻልኩም? አንተን አይቻለሁ። በመንፈስ ቅዱስ ተሞልቻለሁ ታዲያ ሰዎችን መርዳት ያልቻልኩት ለምንድን ነው? ከዚያም ፓስተሬ እንዲህ አለኝ፣ ስለ ዘጠኙ የመንፈስ ቅዱስ ስጦታዎች አንደኛ ቆሮንጦስ አሥራ ሁለት ከስምንት እስከ አስርን አንብብ። ጌታ በእነዚያ ዘጠኝ ስጦታዎች እንዲሞላህ ለም ነው የመንፈስ ስጦታዎች በአንተ ላይ ሲመጡ ሰዎችን መርዳት ትችላለህ። ስለዚህ መጸለይ ጀመርኩ። አንድ ወር ሙሉ አጥብቄ ጸለይኩ። ከዚያም አንድ ማለዳ በክፍሌ ውስጥ ጸልይ ሳለሁ ድንገት አንድ ድምፅ ሰማሁ ግልጽና ኃይለኛ ወደዚህ ና ወደዚህ ና የሚል። ታላቅ እጅ በፊቴ ታየ፣ ብርቱ ሩኅሩኅና ብርሃን የሞላበት። ሳይታወቀኝ ወደዚያ እጅ ዘልዬ ገባሁ። ወዲያውም ወደ ላይ ተነሳሁ። ወደ ኋላ ዞር ስለ አሁንም በክፍሌ ውስጥ ተንበርክኬ ጸልይ ራሴን አየሁት። አዎ ሥጋዬ አሁንም እዚያ ነበር። በሁለቱም ነገር ከታች ባለው ሥጋይና ወደ ላይ በሚነሳው መንፈሴ ተገንዝቤ ነበር። ያ በቃላት ሊገለጽ የማይችል ልምምድ ነበር። ደመናዎችን፣ ፕላኔቶችን በሚሊየን የሚቆጠሩ ከዋክብትን ከዚያም ስፍራ ቁጥር ስፍር የሌላቸው መላእክት በሰማይ ሲወጡና ሲወርዱ አየሁ። ከዚያም ጌታ ኢየሱስን አየሁት። በፍቅር ተመለከተኝና ምን ትፈልጋለህ ብሎ ጠየቀኝ። ጌታ ሆይ ዘጠኙን የመንፈስ ቅዱስ ስጦታዎች እፈልጋለሁ አልኩት። ኢየሱስ ፈገግ አለና ና ወደ አብ እንሄድ አለኝ። ያ ኃይለኛ እጅ እንደ ገና አነሳኝ፣ በሚያበራ ብርሃን ውስጥ፣ ከሐሳብ በላይ በሆነ ዓለም ውስጥ አንደኛ ጢሞቴዎስ 6 15-16 ላይ እንደ ተገለጸው ወደ አንድ ልዩ የከበረ ስፍራ ማንም ሊቀርበው በማይችል ብርሃን ወዳለበት የእግዚአብሔር ማደሪያ ተወሰድኩ። በበረዶ እንደተሸፈነ ተራሮች በሚመስሉ ነገሮች ተከቦ ነበር፣ ግን በረዶ አልነበረም የእግዚአብሔር ክብር ነበር። በመካከል ደግሞ ድንቅ ብርሃን የከበበው ትልቅ ነጭ ዙፋን ነበር። ከዚያም ብርሃን ውስጥ ፊቱን ማየት ባልችልም ግርማ ሞገስ ያለው ታላቅ አካል ይታየኝ ነበር። ከዚያም በኋላ ሌላ ድምፅ ሰማሁ። የኢየሱስ ሩኅሩኅና ለስላሳ ድምፅ አልነበረም። ይልቁንም ሰማይ ሁሉን የሞላ ብርቱና እንደ ነጐድጓድ ያለ ድምፅ ነበር። ውስጤን ከስር መሠረቱ ነቀነቀው። ድምፁም ምን ትፈልጋለህ አለኝ። እየተንቀጠቀጥኩም፣ አባቶይ ዘጠኙን የመንፈስ ቅዱስ ስጦታዎች እፈልጋለሁ ብዬ መለስኩ። ጸጥታ ነበር፣ ጥልቅ ቅዱስ ጸጥታ ለአምስት ደቂቃዎች ያህል ቆየ። ከዚያም ያው ኃይል ድምፅ ዘጠኙን የመንፈስ ቅዱስ ስጦታዎች ትፈልጋለህ ወይንስ እኔን? ሲል ጠየቀኝ። ከዚያም ሌላ ድምፅ ሰማሁ። የመንፈስ ቅዱስ ገር የሆነው ሹክሹክታ በውስጤ ሲናገር ጌታ ሆይ፣ አንተን እፈልጋለሁ በለው አለኝ። ስለዚህ ጌታ ሆይ፣ አንተን እፈልጋለሁ አልኩኝ። በዚያች ቅጽበት ደስታው ተሰማኝ። እርሱ ሲንቀሳቀስ ሲፈነድቅ፣ ደስታውን ሲገልጽ ማየት ቻልኩኝ። ከዚያም ከዚያ የከበረ አካል ደረት ላይ የኢየሱስ ፊት ታየ፣ ብሩህ፣ ፈገግ ያለ። ያቺ ፈገግታ ከብዙ ዓመታት በኋላም ቢሆን ልረሳት አልችልም። ከፊቱ የወጡት ባለ ብዙ ቀለም የሚያንጸባርቁና መለኮታዊ የሆኑ የሕይወት ብርሃን ጨረሮች ወጥተው መቱኝ። ስለ ራሴ ማንነት ሙሉ በሙሉ ጠፋብኝ። በቅጽበትም ወደ ክፍሌ ተመለስኩ። ከዚያችም ቀን ጀምሮ የመንፈስ ቅዱስ ስጦታዎች በሕይወቴ ውስጥ መሥራት ጀመሩ። ያ የመጀመሪያ የሰማይ ጉብኝቴ ነበር ሁሉም ቻይ የሆነውን እግዚአብሔርን ለመጀመሪያ ጊዜ ያገኘሁበት። ዶክተር ዲናካራን ስላጋጠማቸው ጥልቅና ከሰው አይምሮ በላይ የሆነ የመለኮታዊ ገጠመኝ የተናገሩት ምስክርነት በዘመናችን ለብዙ አማኞች የብርሃን ምሰሶ ሆነው ቆሟል። የእርሳቸው ታሪክ ከመንፈሳዊ በረከቶችና ስጦታዎች ይልቅ እግዚአብሔርን ራሱን መሻት ምን ያህል የላቀ መሆኑን የሚያሳይ ነው። የዶክተር ዲናካራን ጉዞ የጀመረው እንደ ብዙ አማኞች ሁሉ የመንፈስ ቅዱስን ስጦታዎች በሕይወታቸው ውስጥ በኃይል እንዲሠራ በመሻት ነበር። ይህ ጽኑ ፍላጎት ከጊዜ ወደ ጊዜ እየጨመረ መጣ። በመንፈስ የላቀ ደረጃ ለመድረስ ጓግቶ ነበር። ነገር ግን እግዚአብሔር ለሕይወታቸው ያዘጋጀው ከምኞቶቻቸው ሁሉ የሚበልጥ ጥልቅና የላቀ ነበር። የዶክተር ዲናካራን ሕይወት ለሁሉም አማኝ የሚሆን ትልቅ ትምህርት ያስተላልፋል። ከምኞቶች ሁሉ በላይ ራሱን እግዚአብሔርን መፈለግ የመንፈስ ቅዱስን ኃይልና ስጦታዎች ወደ ሕይወታችን የሚያመጣ እውነተኛና ብቸኛ መንገድ መሆኑን ይመሰክራል። ስጦታው ሳይሆን ሰጪው የላቀ ነው።